እንግዲህ ጽናት ማለት ነው። ኪራ ክፍል ገብታ ስላለው ነገር እየተነጋገሩ ያሉ የኪራ አባት በሩን ድንገት ከፍተው ገብተዋል ማለት ነው። መጀመሪያም ጽናት በነሳችሁ ሀሳብ ላይ ኪራ አልተስማማበትም ነበረ። ለምንድን ነው አባትሽ እየተጨነቁ መሆኑን እኔ ማቃለው ግን ስላለን ግንኙነት ለምን አትነግራቸውም ሲላት፣ በፍጹም አባቴ ይህንን ነገር መስማት የለበትም። እዛ ስንት ትዳር ስጠየቅና ስለምን እምቢ ብዬ ካገሬ ወጥቼ አሁን ደግሞ እዚህ መጥቼ ካንተ ጋራ የፍቅር ሁኔታ ውስጥ መግባቴም ቢያውቁ ምን ይሉኛል? መጀመሪያም ወንድ ፍለጋ ነው ወደዚህ የመጣችው እያሉ ስለነበረ በፍጹም አይሞከርም ብላለች። እኔ ግን እንደሚመስለኝ የጽናት አባት ኪራን በጣም ስለሚወዱት ብትነግራቸው፣ ይህን ያህል የከፋ ወይም ደግሞ መሯቸው ሊናገሩ የሚችሉት ነገር የለም። ያው ኪራ በጣም እጅግ መልካም ልጅ ነው ሁሉን ነገር ሲያደርግ በጥንቃቄ ነው የራሱን የፍቅር ታሪክ ብቻ ነው መምራት ያልቻለው ምክንያቱም በሴቶች ስለሚወደድና መወሰን ስላቃተው እዚህ ላይ ምንም አይነት ስህተት እንኳን ቢኖረውም ሰው በማቀባበሉ ግን በጣም ደስ ይላል በተለይ ደግሞ ለጽናት አባት ያለው ክብር እጅግ በጣም ጥሩ ስለሆነ እሳቸው ራሱ እየመረቁት በጣም የሚወዱት ልጃቸው ስለሆነ ብትነግራቸው ይህን ያህል በጣም የሚማረሩ አይመስለኝም ያገኘም አባት ዬው። ነገር ግን አሁን ደግሞ ሌላ ጣጣና ውጥንቅጥ መቶባቸዋል ምክንያቱም የኪራ አባት አይተዋቸዋል። ምናልባት ሌላ ነገር ሊያስቡ ይችላሉ። ይህንንም ደግሞ ካሰቡ ከጽናት ጋር ያለውን ሁኔታ ላይደግፉ ይችላሉ። ይሄ ደግሞ ሌላ መስመር የያዘ ጭቅጭቅና ጸብ ሊያመጣባቸው ይችላል። ነገር ግን ያው እንግዲህ ፍቅራቸው በጣም በእሳት የተፈተነ ፍቅር እየሆነ መጥቷል እና ይህንንም እንግዲህ በጽናት ሊወጡት ይችላሉ ብዬ እገምታለሁ። ግን የአባትየ ሁኔታ በጣም አስደንግጦት፣ አስደንግጧታል። እሷንም ምንም ነገር ሳትናገር ነው እንግዲህ

ያሳደግኩትን ልጅ ታስገቢው እሷ እዚህ ውስጥ ምንም አላጠፋችም። ኪራ በቃ አባቷን ሊያዝላት አይደለም። ምን አዳረሳት ወንድማማቾች መካከል አባ ጽናት ምክንያት የምትሆኑ። እሷ ጋር ምንም የምታውቀው ነገር የለም። ይሰማኛል አለ እኔ አባቱን ጠንቅጠት አጉኛል። አንገቱን ደብቶ የሚቅለሰለ ሰው አሉ። የኪራ አባት ስልክ ደውለው ክብሮም ጋር ለምንድን ነው ሰዓት ነግረኝ ሄድከው? ከቤት ስትወጣ ደግሞ በልሽ ደህና ሁን አባቴ ለምን አላልከኝም? እኔ አባትህ አደለም ወይ? እኔ አዘኝ ባለው ሲሉት፣ ክብሮም ደግሞ አው ለነገሩ ልክ ነው በጣም ይቅርታ። ነገር ግን እኔና ኪራ ስላልተስማማን በግጭት ስለሆነ የወጣሁት ያ ያንንም ብዬ ነው ብሏል። አለዛ ነው ለካሰለ ተጣላችሁ ነው ክብሮም ሄደ ብሎ እንኳን እሱም እኮ አልደወለልኝም። ነገር ግን እናንተ ወንድማማቾች ናችሁ በምን ምክንያት ልትጣሉ ትችላላችሁ ሲለው ያለውን ነገር በሙሉ ክብሮም ለኪራ አባት ይናገራሉ። ከዛም በኋላ የኪራ አባት ኪራን ጠርተው ለምንድን ነው ከክብሮም ጋር የተጣላችሁት ሲለው፣ አይ በቃ ሁለታችንም እንግዲህ ያው ታውቃለህ አይደል፣ ወጣቶች ስለሆንን ብዙም አላሰብንበትም፣ እንደው በቀላሉ ጸብ ውስጥ ገባን ብሏቸዋል። ነገር ግን እኔ አባት ነኝ፣ በፍጹም ልትዋሸኝ አይገባም እና እውነቱን ንገረኝ፣ ከክብሮም ከልጄ ጋራ ምንድን ነው ያጣላችሁ ብለዋል። በእውነት የኪራ እናትና አባት በጣም እጅግ በጣም ጥሩ ሰዎች ናቸው። ሰውን መርዳት ይወዳሉ ክብሮ ክብሮም በእውነት ከነሱ የተወለደ ልጃቸው ባይሆንም እንደ ልጃቸው ስላሳደጉት ከኪራ በምንም ባልተናነሰ አይን ነው የሚያዩትና ለምንድነው የተጣላችሁት ሲለው በቃ አባ፣ እውነቱን ልንገር በጽናት ምክንያት ነው። ግን ጽናት ምንም ነገር አታቅም፣ ምንም ውስጥ የለችበትም ብሎ ይናገራል ኪራ። ነገር ግን አባትየው ኖረችበትም አልኖረችበትም እንዴት በእሷ ምክንያት እናንተ ትጣላላችሁ? እንዴት በጽናት ምክንያት እናንተ ሁለታችሁ ልትጣሉ ትችላላችሁ? ብለው በጣም ይናደዱና ጽናትን ሊያነጋግሯት ወደ ኪችን ይሄዳሉ። የኪራ አባት ጽናትን እናንተ ሁለቱ ልጆቼን ያጣላሻቸው አንቺ ነሽ፣ ለምንድን ነው ያጣላሻቸው ሲሏት አዎ በኔ ምክንያት ነው የተጣሉት ብላ ድንግጥ ብላ የምትናገረው እስኪ ጠፋት ድረስ በጣም ተርበተበተች። ነገር ግን አባትየው የኪራንና የጽናትን ግንኙነት እስካሁን ድረስ እንዲበውል ፍንትው ብሎ አልገባቸውም። ለምንድን ነው ሁለቱን ያጣላሻቸው ያሏት በተለያየ ነገር ሁለቱን እንዳጣላቸው እንጂ ከኪራ ጋር የጀመረ የሰዎቹን ፍቅር እንዳደፈረስበት ኪራ ተጠንቅቆ ከክብሮም ጋር የተጣላ መሆኑን አልገባቸውም። እሷ ግን ይሄንን ከሰሙ አይቀር ያለውን ነገር በሙሉ ሰምተዋል ብላ በማሰብ አንገቷን አቀርቅራ፣ አዎ በእኔ ምክንያት የተጣሉት ብላለች። እኔ ግን አሉ ሁለቱንም ልጆቼን የሚያጣላብኝ ሰው አልወድም። አንቺም ደግሞ ጽናት መልካም ልጅ ነሽ። እኛም የምናደርግልሽ ነገር እኮ እጅግ በጣም ጥሩ ነገር ነው። ለአንቺ ክፋት የለንም እና፣ ሁለቱ ልጆቼ በምን ምክንያት ሊጣሉ ይችላሉ? በአንቺ ምክንያት እንዳይጣሉ ማድረግ ነበረብሽ ብለው ትንሽ ቆጣ ብለው ወጥተዋል ማለት ነው። ግን ጽናት እንዳሰበችው የእሷንና የኪራን የፍቅር ጉዳይ ገና አልደረሱበትም። ድምጿን እንጂ አይኗንም አላይ። አባባ ልጆ እኮ ነኝ። ምንም መሳቀቅ የለብዎት። ተመልሰው ልጄን በሰው ሀገር አንከራተቷት እኔንም አያስጨንቁኝ። ሌላ ነገር ካለ ደግሞ ይንገሩት። ምንም የለም ብቻ በጠዋት ትኬት ቁረጥልኝ፣ ወደ ሀገር ይልት። ቆይ ግን ያስቀየምነት ነገር የለም አይደለባት? እድል ሆኖ ነው የጽናት እናት ሞትብኝ። ልጄ አትንከራተትብኝም ነበር። ጋሼ፣ የእርሱን ያህል ባይሆንም ጽናትን በቻልኩት መጠን እንከባከባታለን። የጽናት አባት ኪራን ያው ትኬት እንዲቆርጥና ወደ ሀገራቸው እንዲሄዱ እንዲያደርጋቸው ጠይቀውታል። እንደሚታወቀው እንግዲህ የኪራ ቤት በሚመጡበት ሰዓት እንግዲህ የጽናት አባት ተዘርፈዋል ማለት ነው። አሁን ኪሳቸው ላይ ምንም አይነት ገንዘብ ስለሌለ መሄድ እንኳን ቢያስቡ መሄድ አልቻሉም ና ደፈር ብለው ኪራን ዛሬ እንግዲህ እንደምንም ብለ ቁረጥልኝ እኔ ደግሞ የምትፈልገውን ነገር አደርግላለሁ ሲሉ አራባ እንደዚህ አይበሉ፣ እኔም ኮ ልጆት ነኝ የሚፈልጉትን ነገር ጠይቁኝ ሲላቸው፣ እንግዳ ውስጥ ትኬት ቁረጥልኝና ወደ ሀገሬ ልሂድ። ከዚህ በኋላ እንግዲህ ጽናትንም በስልክ እንጂ መጥቼ እንኳን አላስቸግራትም ብለው ምን ነው አስቀየምኖት እንዴት? ሲል አረ፣ በፍጹም ነገር ግን አሁን ወደ ሀገሬ መሄድ አለብኝ ሲል፣ በቃ አታስቡ። ጽናትን የእርሶን ያህል ባይሆንም እኔ እንከባከባታለሁ ብሏል። ኪራ ኪራ አረ፣ ከሳቸውን በላይ እንደሚንከባከባት እርግጠኛ ነኝ ምክንያቱም ከጽናት ጋ ያለው ፍቅር ይለያልና የተሻለ ህይወት ውስጥ እንደሚገቡ በጣም የታወቀ ነው። እንዲህ ደግሞ ስንክሳር የበዛበት ፍቅር መጨረሻው በጣም ቆንጆ ስለሚሆን ከዚህ የተሻለ ህይወት ውስጥ ኪራና ጽናትን እንደምናገኛቸው እርግጠኛ ነኝ። ኪራም እንግዲህ በታዘዘው መሰረት ትኬቱን ቆርጦ አባትየውን ወደ አገራቸው እንዲሄዱ አድርጓቸዋል። እሳቸውም ተሰናብተው ወጥተዋል። ነገር ግን ጽናት ሀሳቧ በጣም እየተዘበራረቀባት ከዛም በኋላ ለኪራ ያላትን ፍቅር እንኳን የምትገልጽበት አጋጣሚ ሁሉ ግራ ገብቷት ጭንቅ ጥብብ እያለች አስቸግረዋለች። በአንጻሩ ደግሞ የኪራ አባት ጽናትን ጠርተው፣ ጽናት የሆነ ነገር እንድታደርጊልኝ እፈልጋለሁኝ ኪራ እንዲያገባ እኔና እናቱ ስለምንፈልግ አንድ ልጅ ወደዚህ ቤት ትመጣለችና በፍቅር ከእሷ ጋር እብድ እንዲል ወይም ደግሞ ፍቅር ውስጥ እንዲገባ አድርጊ ይሏታል። በጣም ደንግጣ ይህንን ማድረግ እኔ አልችልም ትላለች። ከኪራ ከልጅ ጋር ያላችሁ ግንኙነት እጅግ በጣም የበዛ ስለሆነ ያንቺን ነገር ስለሚሰማ ይህን ነገር ንገሪውና ከእሷ ጋር ፍቅር ይጀምር፣ ትዳር መስርቱ። ምክንያቱም እናቱ በጣም እንዲያገባ ኪራ ስለምትፈልግ፣ አንቺ ደግሞ የእሱን እናት ተወጃታለች ሲል አዎ በጣም ነው የኪራን እናት ወዳቸው ትላለች። እንደዛማ ከሆነ እርጃትና እናቱን የኪራን አለሙንቴ አሁን በቅርቡ እዚህ ቤት የምትመጣውን ልጅ ጋራ ፍቅር ውስጥ እንዲገቡ አድርጊ። ይህንን አደራ ለአንቺ ሰጥቻለሁ። ይሄ ደግሞ ቃል ግቢልኝ ብለው በጣም ያስገድዷታል። በስተ መጨረሻ እሺ በቃ ፍቅር ውስጥ እንዲገቡ አደርጋለሁ ብላ ቃል ትገባለች። በቃልሽ እንደምትገኝ እርግጠኛ ነኝ። ኪራም እንግዲህ ወደ ትዳር ይሄድና እናትየውም እኔም ደስታችንን እንግለጽ። እንግዲህ እሱን ነው እየጠበቅን ያለ ነው። ኪራ ብዙም ወደ ትዳር ውስጥ እስካሁን ድረስ አልገባም እኔ ጓደኛም እንደሌለው አውቃለው ይላሉ። ምናልባት ጓደኛ ካለው እሱ ቢመርጥ ስትላቸው በፍጹም ኪራ ጓደኛ የለውም ይላሉ የኪራ አባት እና ግዴታ አንቺ ይህንን ነገር አቀራርበሽ ልጁ ወደ ፍቅር ውስጥ እንዲገባ አድርጊ ብለው ይህንን የበስራ ሰጥተዋታል። ማንም ሴት ብትሆን የምታፈቅረውን ቦይ ፍሬንዷን ለሌላ ሰው እንዲሆን አድርጊ ስትባል በጣም ይከብዳታልና ይህም እንግዲህ ጽናት ላይ ዛሬ ደርሶባት እጅግ በጣም የከበደ አደራ ተቀብላ እሺ ብላ ተቀብለዋለች ማለት ነው። ከዛም በኋላ ግን ከኪራ ጋር ያላትን ነገር ራሱ በጣም እየተዘበራረቀባት፣ እሱም ግራ እየገባው መጥቷል። ሊያና ግራ ትሄድና በቃ ስትረጋጊ በኋላ እመለሳለሁ። በአሁን ሰዓት ደግሞ ትዕግስት ውስጥ ያለው ኪራ ነው። ምክንያቱም ጽናት ምን እንደሆነች ስላላወቀ ነገሩ እስኪገባው ድረስ ግራ ስለገባው እሷን እየጠበቀ ይገኛል። እንግዲህ በሚቀጥለው ክፍል የሚወዳት ወይም ደግሞ እንዲወዳት የተፈለገችው ልጅ ወደ እነ ኪራ ቤት ትመጣለች ብለን እንገምታለን። ጽናት የተሰጣትን አደራ በብቃት ትወጣለች ወይስ የኪራ ፍቅር አሸንፏት በፍጹም ይህንን አላድርግም ብላ እውነቱን ፊት ለፊት ተጋፍጣ ኪራን የራሷን ታረገዋለች? እንግዲህ ፍቅር ያሸንፋል። አባትየው እንኳን ምንም ያሉትን ቢሉ እስከ ተዋደዱ ድረስ ኪራና ጽናትን መለያየት አይችሉም። ጠንካራ ሆና እንግዲህ ፍቅሯን ወደ ራሷ ማድረግ አለባት። ይህንንም እንግዲህ በሚቀጥለው ክፍል እንጠብቃለን። እስካሁን ድረስ አብራችሁኝ ስለነበራችሁ እጅጋርጌ አመሰግናለሁ። መልካም ቀን ይሆንልን። ቻው።